በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ ብዙ ጸጋ፣ ብዙ ምሕረት ያለው እግዚአብሔር የዘላለም አምላክ ልጁን ወዳጁን ወደ ዓለም ልኮ ከእናታችን ከእመቤታችን ተወልዶ ንጉሳችን ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ የሞተለት ላይ የከፈለለት የዳነ ሕዝብ የሆነን ያደረጋችሁ ሁላችሁ ቤተሰቦቼ እንደምንቆያችሁ ሁሉን የሚችል አምላክ እና ንጉሰ ነገስት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር ለዘላለም በአንድነት በሶስት ደቱ የተወደደ ተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ማታ ከሁለት ሰዓት ጀምሮ እስኪ ነጋ ድረስ በኢትዮጵያ በአጋፔ በገሪዛን ከ10 በላይ በሚሆኑ ቲክቶክ ቻናሎች፣ ወልቂጤ ማርያም ያደግንባትን ቤተክርስቲያን የሚጎለውን ቤተክርስቲያኑ ህንፃው ፍጻሜ ላይ ደረሰ ስለሆነ የሚጎለውን ነገር አስተባብረን ጾማችንን በረከት የምንካፈልበት የምናመሽበት ምሽት ነው። እንግዲህ በዚህ ሰዓት ገብታችሁ አብራችሁ እንድትሆኑ እንድታግዙን የእግዚአብሔር ገንዘብ ያላችሁ መቼም ሰው ብዙ ገንዘብ ላለው ቤተክርስቲያን ውስጥ ሊሰጥ ይችላል። አንዳንድ ሰው ደግሞ የት እንደሚያደርገው ሊያቅ ይችላል። ግን ፍትሐዊ በሆነ መንገድ የእግዚአብሔርን ገንዘብ መከፋፈል ይገባል። ብዙ ትልልቅ ገንዘብ ካላቸው አብያተ ክርስቲያናት ደግሞ ወደሌላቸው ዞር ብሎ መርዳት ማገዝ ይገባል። ማታብራቸውን አምሹ። እግዚአብሔር ከእናንተ ጋር ይሁን። ዛሬ መንፈስ ቅዱስ የሚናገረን ሊያ በተባለችው በላባ እንዲሁ በያቆብ ሚስት ሕይወት ላይ ከእሷ ኑሮ እግዚአብሔር ለእኛ መልእክት ሊነግረን ወድዋልና እሱን እንሰማለን። ኦሪት ዘፍጥረት ምዕራፍ 29 ቁጥር 31 ላይ እግዚአብሔር ሊያ የተጠላች መሆኗን ባየ ጊዜ ማፀኗን ከፈተላት፣ ራሄል ግን መካን ነበረች። ሊያም ጸነሰች፣ ወንድ ልጅም ወለደች። ስሙን ሮቤል ብላ ጠራችው። እግዚአብሔር መከራዬን አይቷልና፣ እንግዲህ ወዲህ ባሌ ይወደኛል አለች። ደግሞም ጸነሰች፣ ወንድ ልጅም ወለደች። እኔ እንደተጠላሁ እግዚአብሔር ስለሰማይ እንደገመኝ ስትል ስሙን ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ ሦስት ወንድ ልጆችን ወልጄለታለሁና። ስለዚህ ስሙን ሌዊ ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅም ወለደች። በዚህ ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። እንግዲህ ያስገርማችኋል የእግዚአብሔር ቃል። እነዚህ ሁለት ህጣማቾች በሶሪያ የሚገኘው የላባ የርብቃ ወንድም የላባ ልጆች ናቸው። አንደኛዋ መልኳ እስከዚህም ነው ሊያ የተባለችው ታላቂቷ፣ ታናሽቷ ደግሞ እጅግ ውብ ነበረች። እና ሁለቱን ያገባው ደግሞ የአክስታቸው ልጅ በዛ ዘመን ስለሚቻል ይቻል ስለነበረ የርብቃ ልጅ ያዕቆብ ነው። ያዕቆብ ግን በጣም የወድ የነበረው ትንሽቷን ራሄልን ነበረ። ለእሷ እንደው የማይሆነው ነገር የለም ነበር። ባሪያ ሆኖ 14 ዓመት ሙሉ ተገዝቶላታል። በቃ ክንፍ ብድ ብሎን የወደዳት ለሊያ ደግሞ ሊያን ያው አባትየው ታላቅ ስለሆነች እንዴት ታላቅ እያለች ታናሽ ታገባለች፣ በሀገሩ ወግ አይቻልም ብሎ ሳይፈልግ አስክሮ ነው ሊያን ያጋባውና ያዕቆብ ለሊያ ያለውን አለመውደድ አለመውደድ መደበቅ አይችልም ነበር። እና የተጠላች የሚለው ቃል በባሏ የተጠላች ነው። በጣም በቃ የጠላት ሲኖር ነበረ። ስለዚህ ሊያ ከያዕቆብ መገፋት ደርሶባታል። ደግሞ በጠሌ ባል የምታደርጉት ሰው ወይም ሚስት የምታደርጓት ሴት ስትገፋ ከባድ ነው ህመሙ። የራስ የሚባል በጣም የራስ የሚባል እናት ስትገፋ፣ አባት ሲገፋ ከባድ ነው ህመሙ። የልብ ጓደኛ የሆነ ቀን ተቀይሮ ሲያጠቃ ከባድ ነው ህመሙ። አያችሁ፣ ካህን ሲገፋ፣ አንተ እንደ እግዚአብሔር በግ ያመንከው ካህን ሲገፋ በጣም ከባድ ነው ህመሙ። በጣም ጥግት ያደረግነው የተጠጋ ነው። ሰው ሲገፋን ቀላል ነገር አይደለም። በጣም ልብ ይደማል። እና እግዚአብሔር ወደ ሊያ እንዲመለከት ያደረገው የተገፋችበት መገፋት አካል ያደረገላት ባል አድርጎ የሰጣት ወንድ እስራኤል ወይም ያዕቆብ ሊያን ይጠራ ስለነበረ ነው። የተጠላች የሚለው ቃል እንዴት አይነት ከባድ ቃል እንደሆነ አስቡት። ሴቶች ሴቶች የተጠላች ሴት ሆናችሁ መኖር ትችላላችሁ? ትታገሳላችሁ? ግን ሊያ በምክንያት ምትኖር ሴት ነች። መጠላትን ተቋቁማ ተቃውሞን፣ መገፋትን ተቋቁማ ትኖር ነበረ። ዘመኑ ጥንት ነው። ግን ጥንትም ቢሆን እነዚህ ጥንታዊ እናቶቻችን በሕይወታቸው ችግሮቻቸውን የተቋቋሙበት መንገድ አሁን ላለው ዘመንም ትልቅ ትምህርት ነው። ይሄም ዘመን ጥንት መሆኑ አይቀርም። ግን ታሪክ ሲመጣ ወደፊት የእኛ እናቶች የእኛ አያቶች እንዲነበሩ ተብለን በልጆቻችን መመስገን እንድንችል፣ የምንገፋ ሚስቶች በባሎቻችን ልንታገስ ይገባል። ምክንያቱም እግዚአብሔር የሚፈርደው ፍርድ ይበልጣል። በግፊት ወይም በመገፋት ጊዜ ሊያ ባሏን ፈታ አልሄደችም። ምን ቸገራት? ሀብታም አባት ነው ያላት፣ ሀገሩን ሁሉ የከደነ ከብትና በግ ያለው መቅጠር የሚችል እስራኤልን የቀጠረ ሀብታም አባት ነው ያላት። ግን አባት ባላ ይሆን እግዚአብሔር የሰጠው ደግሞ ትዳር አደራ ይህን ታውቃለች። ብትጎዳም ትዳሬን ግን ጠብቃለሁ፣ ባሌነት ታገሰዋለሁ ብላ አሰበች። ይህ ሞኝነት ይመስላችኋል አይደል? ግን የሞኝነት ሳይሆን የበረከት ምንጭ የተከፈተላት የተወደደችው የተፈቀረችው። ራሄል ልቧ በጣም ልክ ያልሆነች ነበረች። ሊያ ግን ቀና ልብ ነበር ለባሏ የምትሰጥ ሴት ነበረች። ራሄል ግን ባሏ የምታስጨንቅ ነበረች። የሚወዳት እሱ ራሄልን ነው። እግዚአብሔር ማጸኗን ከፈተላት፣ ነው የሚለው ከፈተላት። ምትታገሱ ሆይ ይከፈተላችኋል፣ ሊሆን ነበር። በጣም ብዙ ነገር ይከፈተላችኋል። የልጆቻችሁ እድል ይቀናል። ያሳደገቻቸው ልጆች ቆማችሁን መዳር የምትችሉበት አቅም ታገኛላችሁ። በየትኛውም ሁኔታ ውስጥ ዳር ብቻ አይደለም በስራም ውስጥ ቢሆን የምትገፉ የምንገፋ በአገልግሎት ውስጥ የምንገፋ በጣም ብዙ ሰዎች አለ። ፊት የምንነሳ መገፋት ግን ወደ ክብር ተራራ ነው ይዞን የሚሄደው። ይህን ከሊያ ቤት ከሊያ ኑሮ መማር ይገባል። ዚ ልጆች የወለደቻቸው ልጆች የእስራኤል ያላ ናቸው። ከእስራኤል ነገዶች የመጀመሪያውን ሮቤልን የወለደችው ሊያ ነች። ሮቤል የእስራኤል ታላቅ ነው። ሮቤል የእስራኤል በኩር ነው። በክሩን የወለደችው ሊያ ነች። ወንድ ልጅ ወለደችለት እና ተስፋ ታረጋለች። ባሌ ይወደኛል ብላ ተስፋ ታደርጋለች። ትንሽ ነገር ስናይበት ፈትቻው ሄዳለሁ የምንል ሴቶች፣ ወይም ትንሽ ነገር ስናይባት ፈትቻ ሄዳለ የምንል ወንዶች፣ ትዳር ዕቃ ጨዋታ የሚመስለን ሰዎች መቼም ብዙ ነገር ልንማር ይገባል። ያው እንፈልግ የለ እግዚአብሔር እንጂ ሄደን ሄደን እኮ በእግዚአብሔር እጅ ነው የምንኖረው። መንገድ እንዲቀናልን፣ ህይወት እንዲቀናልን እንፈልግ የለን ግን በጣም መታቀስ ያስፈልጋል። ተችሎ ነው ሰው የሚወደደው፣ ተችሎ ነው ኑሮ የሚመራው። አንዳንዶቻችን ህይወትን የደንግነት አድርገን እንመጣለን። ትዳርን ቁጭ ብለን ስናስብ እኔ ሀብታም አገባለሁ ጥሩ ኑሮ እኖራለሁ። ጥሩ ኑሮ ምንድን ነው? ምንድን ነው የእኛ ጥሩ የሚባሉ መስፈት ምንድን ነው? እስቲ ንገሩኝ እህቶቼ፣ ምንድነው ወንድሞቼ፣ ጥሩ ኑሮ ምንድን ነው? ጥሩ ኑሮ ማለት እኮ ሚስትን መታገስ መቻል፣ አቅም ማግኘት ማለት እኮ ነው። ታውቃላችሁ ይሄንን ባልን መታገስ፣ አለቃን መታገስ፣ የስራ ቦታን፣ ከቤተሰብ አንዱ የሚበድለንን ሰው መታገስ ነው። አገልግሎት ላይ ያለን የበላያችን ስልጣን ያለው ሲደቁሰን፣ ሲወጋን መታገስ እኮ ነው። ጥሩ የሚባለው እሱ ነው። ጌታ ኢየሱስ ያስተማርን መስቀል ላይ ጥሩነት፣ መልካምነት በጦር እየተወጉ ይቅር ማለት ነው። ይሄን እየተማርነው ኢየሱስ አሸናፊ፣ ክርስቶስ አሸናፊ ሆኖ በትንሣኤ የመጣው ይወላችሁ ክፉን ታግሶ ነው። የመስቀልም እስከ መስቀልሞ ታግሶ ታግሶ የከሰረ የለም። መገፋትን፣ ተቃውሞን፣ ግልምጫ አሽሙርን ታግሶ ሰው ክብር ላይ ይደርሳል እንጂ አይወድቅም፣ አይወድቅም። አማሾቻቸው እንደ እሳት እያንገበገቧቸው ለልጆቻቸው ለትዳራቸው ታማኝ የሚኖሩ ስንት ሚስቶች አሉ። እነዛ ሰዎች ልጆቻቸው ተባርከውላቸው ምርቃታቸው ላይ ነጭ ለብሰው ሰርጋቸው ላይ ነጭ ለብሰው ቆመው የልጆቻቸውን ልጆች ዳይ ሲቀይሩ እናያቸዋለን። እግዚአብሔር ረድቷቸው ማለት ነው። ቤታቸውን አፍርሰው ደግሞ የሄዱ ስሜታዊ ሰዎች አሉ። ቀላል አይደለም፣ ሰው ሲጎዳ፣ ሰው ሲጠላ ቀላል አይደለም። ራሄል ስትገላምጣት ምጣት ያዕቆብ ኢግኖር ሲያደርጋት ሌያ መጠላቷን እያየች መኖር ቀላል ነው እያልኳቸው አይደለም፣ ግን ውጤቱ ምን ያህል ብሩክ እንደሆነ ተመልከቱ። ደረደረላት እግዚአብሔር የወንድ ልጆችን ደግሞ ኃያላንን የካህኑን አባት ሌቢን እኮ የወለደችው፣ ነገስታትን የሚወልደውን ይሁዳን እኮ የወለደችው፣ የነገስታትና የካህናት እናት ሆነች ማለት። መታገሷ ለዚህ ክብር አበቃት፣ ለዚህ ክብር አበቃት። የወላችሁ የምንገፋ ሰዎች ስንታገስ ወደ ክብር ነው የምንሄደው። እግዚአብሔር ክብር ስላስቀመጠብን ነው የምንገፋው። ድንጋይ የሚወረወርበት ዛፍ ፍሬ ስላለው ነው ይባላል። ክብር የሌለው አይገፋ። ይወላችሁ በህይወት ውስጥ ምንገፋ፣ ምንገለል በትዳር ውስጥ በአገልግሎት ውስጥ በስራ ቦታ በመንገድ ላይ ብቸኞች እንድንደረግ አውቀው የሚያደርጉን የሚያጠቁን ሰዎች ያለን እኛ ምናልባት የሆነ ትልቅ ነገር እኛ ላይ ስላለን ማናቀው ወይም እንደርስበት ትልቅ ቦታ ስላለን ሕፃኑ ጌታ ኢየሱስ ክርስቶስን ጦር ያዘመተበት ሄሮድስ ለምንድን ነው? ህፃን እኮ ነው። የሚደርስበትን ስላየ ግን ኢየሱስ ክርስቶስ በአብቀኝ የተቀመጠው እንጂ በሄሮድስ ሰይፍ አልሞትም። ገፊዎች እኮ ምንም አያደርገውም። ለጊዜው ኢጓችንን ይረብሹታል፣ ኩራታችንን ይነኩታል፣ ተራራውን ይደለድሉታል። እግዚአብሔር ደግሞ የትውታንን ልብ የሚያስተካክለው በትቢተኞችና በአመፀኞች መዶሻ ነው። እየገፉን ነው የሚያስተካክሉ። አያችሁ፣ ሰው የምንሆነው መቻል የምንለምደው መታገስ የምንለምደው እየተገፋን፣ በረከቱ ብቻ እንዳይመስላችሁ፣ መንፈሳዊ በረከቱስ ትግስተኛ መሆን ቀላል ነገር ነው? ሰው ምራቅ እየተፋብን፣ ባህል ኢግኖር እያደረገን፣ ሚስት ፊት እየነሳች ታግሶ መኖር፣ ልጆችን ማሳደግ ቀላል ነገር ነው ወይ? እግዚአብሔር ልጆች፣ መታገስ የሚባለውን ጸጋ ትግስት የሚባለውን የመንፈስ ቅዱስ ፍሬ መሸከም ቀላል ነው? ማፍራት እኮ ነው፣ ፍሬ ማለት እኮ ነው እሱ። የተጠላች መሆኗን አይቶ እግዚአብሔር ባረካት ነው ያለ። እግዚአብሔር እንደ ሰው አይደለም፣ እንደ ሰው አያይም። እሱ አምላክ እንደሌለው ሰው ስሜታዊ ውሳኔ እንዳንወስን አምላክ እንደሌለው ሰው ፈራጅ እንደሌለው ሰው ዳኛ እንደሌለው ሰው አንሆን፣ ለራሳችን አንፍረድ። አንዳንድ ሰዎች የገፏቸውን ሰዎች ለማሸነፍ ይታገላሉ። ትልቁ ሞኝነት እሱ ነው። የገፉንን ሰዎች ለማሸነፍ ስንሞክር ጠላት ወዳዘጋጀልን ወጥመድ ገባ ማለት ነው። ሌ አልታገደችውም ባ አልከሰሰችውም ወስዳ አባቷ ለአባፊት አላቆመችው ፍረድልኝ፣ ባል ያገለለኝ አላለች። ያዕቆብን በፍቅር ለማሸነፍ በመውለድ ለማሸነፍ ነው፣ በተሻለው መንገድ ነው ያዕቆብ ፊት የተቀመጠችው እንጂ አልታገለችውም። ብዙ ሰዎች ሲገፉ ይታገላሉ፣ ለማሸነፍ ጦር ያነሳሉ። ሰይፍ ያነሳለው በሰይፍ ይጠፋል እያችሁ ዳኝነት ሐሜት እዛም ለሱ ለሱ ማውራት ስለሷ ማውራት የሚያመጣ ውጤት ውስብስብ ችግር ነው። ሰይፍ የሚያነሳሱ በሰይፍ ነው የሚሞት። ክስ ሰይፍ ነው። ሐሜት ሰይፍ ነው። ባልን መክሰስ ወንድ ባልን ማማት እነዚህ ሁሉ ሰይፍ መምዘዝ ናቸው። በዚህ መንገድ ችግር አይፈታም። አገልጋይ ከሆነ ደግሞ የገፋውን ሰው ሰራተኛ ማማት፣ በየቦታው ስለሱ መናገር፣ መክሰስ መጽሐፍ በስውር በግልጽ ይሄ መንገድ አሸናፊ አለ። እግዚአብሔር ልጆች እና በተሻለ መጠን ነገሮችን የምናይበት ራሄል መገፋቷን በሰጣት ስጦታ ታካክሰዋለች። ልጆች ስትወልድ ባሌ ይወደኛል ብላ ባ ለእኔ ይጠጋል፣ ልጆቿ ተጽናናባቸዋለች። መጨረሻ ላይ ይሁዳ ብላ ስመ የወጣችለት ምስጋና ማለት ነው። እግዚአብሔር ይመስገናለች። እግዚአብሔር ይመስገን፣ ተገፍቼ አራት ልጅ ወንድ ልጅ አቀፉ ይሁዳ ሲወለድ ተመልከቱልኝ። አለቀሰች አለቀሰች ራሷን አጠፋች አይልም። እግዚአብሔር ጋር ተመስገን አለች ነው የሚለው። ሊያ በአራተኛው ልጇ እግዚአብሔር ምስጋና ቀረበች እና እንዴት መገፋትን ማሸነፍ እንደሚገባ ልታስተምር የምትችል ትልቅ መዝገብ ናት ሊያ። ይሄ ትንሽ ትምህርት ነው፣ ሰፊ ነገር የሚወጣው ትምህርት ነው። ይሄ ትምህርት እግዚአብሔር በዚህ ብዙ ነገር ያስተምራል። መንፈስ ቅዱስ ሕይወታችንን ይባርክ ይቀድሰን፣ የእናታችንን የዲያን በረከት ያሳድርብን በእውነት እሷን ይሰራ እግዚአብሔር እኛን ይስራ። የእናታችንን ቤታችንን በረከት የመላ ጥበቃ አብሮን ይሁን። ማታ ዛሬ ማታ እሁድ ማታ ሁለት ሰዓት ጀምሮ ያለው ፕሮግራም ተካፈሉ፣ አግዙን፣ እርዱን። ጾም ነው፣ እግዚአብሔር ቤት ነው የምንሰራው። እጆቻችን ስናነስ አብራችሁን ስሩ እግዚአብሔርን ቤት ሰራን ማለት ሰራን ቤታችንን ማለት ነው። እኛ ምን እንደጎደለን አናውቅም። እናታችን ቤታችን እንድትገባ ነው ምንጋብዛት። አንድ ልብ የሚነካ መዝሙር አለ፣ በየተመላለሺ ጓዳይን ጎብኝልኝ። እኔ ምን አቃለሁ ምን እንደጎደለኝ። በቃ እኛ ከአዲስ አበባ ቤታችን ትተን ነው የምንሄደው። ወልቂጤ ወልቂጤ ማርያም እንሄዳለን። እሷ ደግሞ የእኛን ቤት ታያለች፣ የእኛን ጉድለት ትሞላል። እኛ ደግ ሰናት እንላለን። ምን እንደጎደለን አናቅ። ልጆቻችን ምን እንደጎደላቸው አናቅ። ኑሯችን ምን እንደጎደለው አናቅ። ነጋችን ምን እንደጎደለው አናቅ። እሷ ትመላለስበታል፣ ልጇ ደግሞ ያንን ይሞላል። ስለዚህ አብራችሁም ቁሙ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም